እሺ ቆይ እሺ፣ ችግር የለም። አንቺ በፈለግሽ ጊዜ መሆን ይችላል። ቆይ ለምንድን ነው እንደዚህ ዓይነት ሁላ ቦታ መሆናለች? አንድም ነገር ሳይቀር ነው እኔም ሕልሜ ነው እየኖርኩ ያለሁት። ቁርስ ብለን አልፈልግም። ዝም ብለሽ አቅፈሽኝ እንን ጽናትና ኪራ ደስ በሚል ሁኔታ ውስጥ ይገኛሉ። ኪራ እንደዛሬው ተደስቼ አላውቅም እያለ ለነሆም እየነገረው ይገኛል። ጽናት በድጋሜ አርግዛለች። የጽናት ማርገዝ ኪራን ደስታውን ሰጥቶታል። ሰኒ ከባድ ችግር ገጥሟታል። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል ስልሳ ሁለትን ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ውድ ቤተሰቦቼ ቪዲዮውን እስከ መጨረሻው ድረስ አይታችሁ ከወደዳችሁ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱኝ ዘንድ በአክብሮት እጠይቃለሁ። ሰኒ ከባድ ችግር ገጥሟታል። ተኝታም ነበረ በተኛችበት ተትራሷ ጋር እንግዲህ የኔ ብቸኛ ዛሬ ደግሞ እንዴት አደርሽ አትይኝም እንዴ? እያለ እንግዲህ እያለች ትራሷን እያገለባበጠችም ነበረ። በዛንም ሰዓት ስልክ ይደወልላታል። ስልክ ሲደወልላት በደረቁ ድቂትም ነበረ። በዛም ሰዓት ሄሎ ስትል ሰዎቹ ሊመልሱላት አልቻለም አልቻሉም። በአራተኛው ጊዜ አንስተውላታል። ማን ልበል ስትላቸው እንግዲህ የነገሯት የእህቷ ጥላቶች እንደሆኑ ነው። እሱ እነሱንም በቃ ቤተሰቦቹንም እያስፈራሯቸው እንደሆነ ነው የነገሯት። እሷም ለምን አልተተውንም? ለምን ከኛ ላይ አትወርዱም? እያለች በጣም ተበሳጭታ በጣም ስቅቅ ብላም እያለቀሰችም ነበረ። በዛም ሰዓት ተነስታ እነ ጽናት ጋር ትሄዳለች። እነ ጽናት ጋርም እያለች እንግዲህ የእኔ ብቸኝነት መቼ ነው የሚያበቃው እያለችም ነበረ መጀመሪያ እስቲ ፈጣሪ ሆይ ዛሬ ለእኔና ለህቴ አዲስ ቀን አሳየን እያለችም ነበረ። በዛም ሰዓት ተነስታ እነ ጽናት ጋር ትሄዳለች። ጽናትና እምሩ ሰኒ አንድ ላይ ሆነው እንግዲህ ለምን አታገቢም ቢያንች ብቸኝነት መቼ ነው የሚያበቃው እያሉም ሲሏት ነበረ። እሷም እንግዲህ እንደማታገባ ወንድ እንደምትጠላ ወንድ ስታይ ፊቷን ኮሶ እንደምታስመስልባቸው ትነግራችኋለች። ሰን፣ ማነች? እምሩም ኮሶ ደግሞ ምን አይነት ነው ምናምን ብላ ትላታለች። ወንድ ሳይ ነው እንደዛ ማስመስለው፣ አሁን ግን አይመጣልኝም እያለችም ትላት ነበረ። ተይ አግቢ አጋርሽን ፈልጊ ብቸኝነት እስከ መቼ ነው? እያሉ እየመከሯትም ነበረ። እሷም ደግሞ መቼም አላደርገውም እያለች እንግዲህ እነሱን እንደ ፉገራ አድርጋ ምንድን ነው እናንተ እንደዚህ ያጨናነቃችሁ እንደዚህ ተጨናነቃችሁ፣ በቃ ነገ ነገ አገባለሁ እያለችም ትላቸው ነበረ። በዛንም ሰዓት ግን መለስ ብላ ፍቅር ማለት የኛ የቤተሰቦቻችን ጥላት ነው እያለችም ስትል ነበረ። ምክንያቱም እህቷ እንደዚህ ሀገር ለቀ ሄደችው ብስቁልቁሏን ያወጣው ፍቅር ስለሆነ በዛን በዛን ምክንያት እንግዲህ ሰኒም ውስጧ ተረብሹ ያንን ነገር ይዛ ውስጧን እየተረበሸ ይገኛል። ፍቅር እኛ ቤት አይሰራም፣ ለእኛ ገዳይ ነው እያለች ትል ነበረ። እነሱም አይሆንም እያሉ እንግዲህ ጽናትና እምሩ እንመክራታለን፣ እኛ ጓደኞቿ ስለሆነን ግዴታ እንመክራታለን እያሉም ነበረ እንግዲህ የናሆም እናት የወለደች ልትጠይቅ መታ ነበረ። በዛም ሰዓት ኪራ ይመጣል። ግን አንቺ መቼ ነው የኔን ቤት የምታዩ እዚህ ቤት እኮ ተገባው መተሻ አታቂም። ለምንድ ነው ማትመጩ? ለምንድ ነው እኛ ቤት ማትሄጁ? እያለ ሲላትም ነበረ። እኔ እኮ ድንገት መጥቼ እንዳላስጨንቃችሁ ብዬ ነው እያለችም ትለውም ነበረ። እሱ ምንም ችግር የለም ባይሆን አታስቸግሪን አብረን እንሂድ እያለም ሲላት፣ ታው እያለችው በዛውም አብረው ይሄዳሉ። ግን እሱ ቀድሞ ደውሎ እንግዳ እንደሚመጣ ለጽናት ነግሯታል። ምግብ ስሪ ብሏታል። እሷም እንግዲህ ቤቱን ዝግጅት አድርጋ ነው እየጠበቀችው ይሄዳሉ በሰውም አጋጣሚ አንዳንድ ምክሮችን እየመከረቻቸው ነበር የናሆም እናት ውለዱ እያለቻቸው ነበር እንግዲህ ያሁን ልጆች ውለዱ ስትባሉ ወንድነታቸውን እዛ ላይ ነው የምታሳዩት፣ እያለችም ትልም ነበረ። ሰኒም እንደዛው ጊዜው ይሮጣል እያለችም ስትል ነበረ። አዎ ጊዜው ይሮጣል እያለች እሷም አንዳንድ ምክሮችን እየሰጠቻቸውም ነበረ። ለኪራም ያንተ እናት መቼ ነው የምትመጣው? እያለች ስትለው፣ አያቴ ትንሽ ስታገግም ትመጣለች እያለ ይላታል። በዛውም ወይኔ የኔ ነገር እንዲያው ሳልደውልላትም፣ እያለች ጊዜው ሄደ እያለች እያለችም ስትል ነበረ። አዎ ጊዜው ይሮጣል። ውለዱ እያለችም እያለ ስትኖሩ እንደ ባብ የዋህ እንደ እርግብ የዋህ እንደ ባብ ብልጥ ሁኑ። ይቻለም ለአንዴ ሀዘን አንዴ ደስታን የምታሳያችሁ እያለችም ስትል ነበረ። ጽናትም አዎ ትክክል ነሽ እያለች እንግዲህ በዚሁም አጋጣሚ እንደዚህ እያወሩ እየተጫወቱ በሉ እኔ ልሄድ አሁን ብለው ተሸኛግተው ይሄዳሉ። በዚሁም አጋጣሚ ናሆምና እምሩም ደስታቸውን በሚያምር ደስ በሚል ሁኔታ እየገለጹ ይገኛሉ። እንግዲህ ህልሟን እያለመች ትገኛለች። እምሩ በጣም ተደስታ ሳኒም እንግዲህ በጣም እንደገና ተመልሰ ሄደ። አሁንም እያስፈራሯት ስለነበረ በጣም ስቅቅ ብላ እያለቀሰችም ነበረ። በዛም አጋጣሚ እያለቀሰች እያለ ጽናት ትሄዳለች እሷ ጋር ምን እንደሆነች ትጠይቃት፣ ምንም ልትነግራት አልቻለችም። በመጨረሻም ግን ነግራታለች። የእህቷ የህቷ የባሏ ቤተሰቦች እያስፈራሯትም እንደሆነ ትነግራታለች። ግን ምንድነው ችግሩ? ለምንድነው ምክንያታቸው ምንድነው? ምናምን ስትል በቃ በህቷ ምክንያት እንደሆነና ደግሞ የሚፈልጉት ወረቀት እነሱ ጋር እንዳለ አንዳንድ ነገሮችን እያለቻትም ነበረ። በቃ አይዞሽ ምናምን እያለች እያባበለቻት በዛውም አጋጣሚ እንሄድ ስትላት አልሄድም ብላታለች ኪራ ጽናት ወደ ቤቷም ተመልሳ ሄዳለች። በዛም አጋጣሚ ኪራ ይመጣል። ምን ሆነሽ ነው ኒስቴና ቃት አለው ምን ሆነሽ ነው ደብሮሻል እያለ ሲላት ሰኒ እንደተጨነቀች እና ችግር እንደገጠማት ትነግረዋለች። ለምን ይዘሻት አትመጭም ነበር ሲላት፣ አይ እምቢ አለችኝ። በቃ ችግር የለውም እንደሚሆን እናደርጋለን፣ ፖሊስ ለፖሊስ ማመልከት ነው ምናምን እያለም ሲላትም ነበረ። እንግዲህ በዚሁም አጋጣሚ ፍቅራቸውንም እየገለጹ ይገኛሉ ደስተኛ ሆነው ጽናት ስራውን ጨርሳ ወደ መኝታ ሻወር ገብታ እየተቀባባች ነበረ። በዛም አጋጣሚ ኪራ ይመጣል። ምን እየሰራሽ ነው ምናምን ሲላት ሻወር ገብቼ እየተጣጣው እየበርዶኝ እንደዚህ እያለች ትለዋለች። እኔ እያለው እያለ እሱም እያሾፈባት ነበረ። በዛውም አጋጣሚ እያሽኮረመማት ነበረ። እንግዲህ አይ ኪራ ቆይ ይቆይ በኋላ ምናምን እያለችም ስትለው ነበረ። በዚሁ አጋጣሚ በጣም ተደስተዋል። ጽናት እንዳረገዘችም ነግረዋለች። በቃ ኪራም ለናሆም ጽናት እንዳረገዘች ይነግረዋል ናሆም በጣም ይደሰታል። እንደሚወዳት ኪራ ጽናትን እንደሚወዳት ይገልጽለታል። ናሆምም ጽናት እንደምትወደው ለሱ ይገልጽለታል። ብራንባ ሰበረ ልጅ እያለ ሲያሾፍበት ረተዋንተ ልጅ ቀልደኛ እያለ ሲል አሆሆ ብለው እንዳይሉክ ነው ምናምን እያለ ሲለውም ነበረ። እንግዲህ እነምሩም ፍቅራቸውን ደስ በሚል ሁኔታ እያሳለፉ ነው። እነ ጽናትም እንደዚሁ እያሳለፉ ነው። ውድ ቤተሰቦች እንግዲህ ቀንጨባ አድጌ ነው ከላዩ ላይ ይዤላችሁ የመጣሁት ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ፣ ሰላም ቆዩልኝ። ውድ ቤተሰቦች ይወዳችኋለሁ፣ አከብራችኋለሁ። ባይ ባይ